መቼ ነው ደግሰህ? ልንገርህ፣ አዳምጠኝ። ለእኔ እና አንቺ ብንጋባ ያለው ችግር ሁሉ ሌላ ቦታ ይፈታል ብዬ አስባለሁ። ቆይ፣ አዳምጠኝ፣ አዳምጠኝ፣ አንቺ ወላይ እውነቴ ነው። አንተ ሰውዬ ሞቅ ብሎ የመጣው ዛ ጅዳ ትራቨል የሚለው እንትን የሰራሃለ ሰውየ፣ ወላሂ ያ ሰውዬ ማለት ነው። ፎሎው አስር ሺህ ነበር። ለሆነ ታማሚልሽ ሰውዲ ነው የሚኖረው፣ ኡስማን ይባላል። እንዴት ልበየል እንገር እማሙ መውለድ አይችልም። ሰኡዲ አረቢያ ከአስር ዓመት በላይ ሰርቷል። ለዛ ሰላሳ ምናምን ሺህ ሪያል ተጠይቆ ቻሌንጅ ሰጠው። መዋጮ ሁሉ አድርገንልን ማለት ነው። አልሞላለትም ጎሎት ሁለት ኦፕራሲን ተደርጎ ለሶስተኛ ይጎላል ተብሎ ፎሎ አስደርግ ብሎ ሰጠው። እሺ ብለን አስር ሺ ነበር፣ ከአስር ሺ ስልሳ ዘጠኝ ሺ ያደረስ ነው። እኛንን መልሶ አልሰጥም ብሎ ቦልኮታል። ወረበልን ወረበልን፣ ሙባረክ ወረበልን። አንተ ቪዲዮ የሰራለት ሰው የለቻል እንጂ ሌባ ነው። ሰምተኸኛል? ለ ዝም ብዬ ነው እንደ ቆርቆሮ ስጮህ የነበረው ነው ወይስ ሀሳቤን

ታጅለት ወረበልን ያሰውዬ ያሰውዬ ብሩን ይመልስ እናተሎ ተናገ ማፌ ዝም ብለሽ ከኛ ጋር። እኔ ያን ቀን በጣም ነው እኮ የተናደርኩት። ወረበልን ኡስማንን ታውቁታላችሁ። ለሱ እኮ መታከሚያ ያሰጥህ ደውሎ ከአስር ሺህ መጀመሪያ ደግሞ እኔ ዲ ፎሎ ያራስደረኩት ሰው ደውሎልኝ ነው እኔ ቻሌንጅ ለማንም አልሰራሁም ለእንትና እንጂ ማለት ነው። ያላረዳ እንጂ አይሰጥም ብር እኮ አልኩ። ካንተ ሰውዬ አላረዳህ አላረዳህ፣ አይደለም ይሄ ጊዳ ትራቨል። ጊዳ ትራቨል ማች ቻሌንጅ ሰጠኝ፣ ሰርታለታል ቪዲዮ። እኔ ለአንድ ሼክ ሰጠው። ለሼኩ ምን መጀመሪያ ይስጠው እንዳይበላው፣ እኔ ምን አገባኝ? አንተን እንኳን በልቶታል። ወላሂ ያይሰጠው ወድዶ አለ የሚሰጠው ከ10 ሺህ 69 ሺህ ላ ው ላ ያውም ህመምተኛ መውለድ ያችልም ተብሎ ሰላሳ አምስት ሺ ሪያል ተጠይቆ፣ ሶስት ኦፕራሲን ያስፈልግሃል ተብሎ ለእሱ መጨመሪያ እሰጣለሁ ብሎ ቃል ገብቶለት አስር ሺ ነበር። ሁላችንም ቪዲዮ ሰርተንለት ስልሳ ምናምን

የምንመጣው ሚስት ፈለጋ ነው። አንቺ ፈለጋ፣ ቀለበት ለሰርጉ፣ ቡርጅ ካሊፋ ነው የሚሆነው። ምን ተው! ውጣ ሂድ! ውጣ! ተው ተው! እሺ ወጣ ነው።